ኢትዮጵያ እጅግ የማደግ አቅም ያላት ሀብታም ሀገር ናት። ሊታረስ የሚችል መሬት ያላት፣ ያልወጣና ወደ ገንዘብ ያልተቀየረ ማዕድን ያላት፣ ሰፊ ጉልበት ያላት፣ መማር መስራት የሚችል የሰው ኃይል ያላት ለሚለው ንግግራችን አንዱ ማሳያ የአፋር ምድር ነው። የአፋር ምድር እንደ ክዋኖ ፍሬ ነው። እንደ እሾ ውስጥ እንዳለ ፍሬ ነው የክዋኖ ፍሬ በእሾ ውስጥ ያለ ፍሬ ስለሆነ አግኝቶ ፈልቆ ለመጠቀም ያስቸግራል። ነገር ግን አንዴ እሾሁን ተጠነቅቀን ፍሬውን ካወጣን ምግብ ነው፣ መድኃኒት ነው፣ ለብዙ ነገር የሚጠቅም ነገር ነው። ያን በእሾ ውስጥ ያለ ፍሬ ፈልቆ ለማውጣት እሾሁን መጠንቀቅ እንደሚያስፈልገው ሁሉ በአፋር ምድርም እርሻን ስናስብ፣ ቱሪዝምን ስናስብ፣ ማዕድንን ስናስብ፣ ኢንዱስትሪን ስናስብ መልክዓ ምድሩ በቀላሉ የምናስባትን ያቺን ጣፋጭ ፍሬ ለመቅመስ ለመፈልቀቅ የሚያስችል አይደለም። ስራ ይፈልጋል፣ ጥረት ይፈልጋል፣ ማየት ይፈልጋል። አሁን ዛሬ ያስጀመርነው የበጋ ስንዴ እንደ ሀገር የስንዴ እድገት ትሬንድ በጣም የሚገርም ነው። የድሮውን ትቼ የአምናውና የዘንድሮ እንኳን ለማወዳደር አንድ ነጥብ ሶስት ነበር አምና በጋ፣ ዘንድሮ ሶስት ሚሊዮን ሄክታር ነው የምናስበው በአንድ ነጥብ ሰባት ሚሊዮን ሄክታር ከአምናው ይበልጣል። ከእጥፍ በላይ ነው። በምርትም አምና በጋ ላይ 47 ሚሊዮን ኩንታል ገደማ ነው ሃርቨስት ያደረግ ነው። ዘንድሮ ደግሞ ከመቶ በላይ ነው የሚጠበቀው በበጋ ብቻ። የበጋና የክረምት የስንዴ ምርታችን ከስድስት ሚሊዮን ሄክታር አልፏል። ይሄ በጣም በጣም ሲግኒፊከንት የሆነ እድገት ነው። ነገር ግን መገንዘብ የሚያስፈልገው ነገር ዘንድሮ እንደምታስታውሱት ዝናቡ ጥሩ ነበር። የክረምት እርሻችን በጣም በጣም ጥሩ ነበር። በስፋትም 2 ሚሊዮን ሄክታር ጨምረናል። ምርቱን በጣም የሰጠ ነው። አሁን አብዛኛው ቦታ ሀርቨስት የተደረገ ነው። በሱ መቆም የለብንም። ዲስፕሊን ያስፈልጋል፣ ቀጣይነት ያስፈልጋል። ቶሎ በጋ ስንዴ ካልጀመር ነው በስተቀረ በክረምት ስራ ብቻ ተጽናንተን ከቆየን አይሆንም። እዚህ ጋር በጣም ምርጥ አፈር አለ፣ ውሃ አለ እንደምታዩት። ይሄን አገናኝተን ብንጀምር በሀገር ደረጃ ያቀር ነው በጣም ሰፊ ስለሆነ 3 ሚሊዮን ሄክታር በዚህ በጋ። ያንን ካሳካን የክረምቱና የበጋው ምርት ሲደመር እንዳልነውም ኤክስፖርት ብቻ ሳይሆን ለብዙ ነገር መዋል ይችላል። ድሮ ከምናመርተው በጣም በብዙ እጥፍ የበለጠ ስለሆነ ይሄን ለማድረግ ደግሞ ሁሉም ቦታ ያለ ሀብት ማየት፣ ፈልቆ ማውጣት፣ መጠቀም ያስፈልጋል። ስለዚህ አሁን ስላለንበት ለውጥ ብዙ ሰው በትክክል የማይገነዘባቸው ነገሮች አሉ። እስከ አምና ድረስ አጋር ተብለው የተለዩ ክልሎች አፋር፣ ሶማሌ፣ ቤኒሻንጉል፣ ጋምቤላ በፖለቲካ ብቻ ለም የተገለሉት በጣም በሚያስደንቅ ሁኔታ ማዳበሪያም አይሰጣቸውም። ማዳበሪያ የሚሰጠው ለትግራይ፣ ለአማራ፣ ለኦሮሚያና ለደቡብ ብቻ ነበር። እነዛ የኢህአዴግ ክልሎች ብቻ ናቸው ማዳበሪያ የሚጠቀሙት። ፖለቲከኞች ብቻ ሳይሆኑ አርሶ አደሮችም የተገለሉ ነበሩ። መንግስት ሰብሲዲ ይሰጣል ማዳበሪያ የተወሰነ ቢሊየን። እነዛ ሰብሲዲዎች የሚሄዱት ለኢህአዴግ ክልሎች ብቻ ነበር። እንደ አፋር እንደ ቤኒሻንጉል እንደ ጋምቤላ እንደ ሶማሊያ ያሉ ክልሎች ተጠቃሚ አልነበሩ። ኢንስቲትዩሽንም የላቸውም፣ ሲስተሙም የላቸውም። አምና ቤንሻንጉል ጀመር፣ ዘንድሮ አፋር ጀመር፣ አሁን ሶማሌ ላይ እየሰራን ያለ ነው። በሚቀጥሉ አመት ሶማሌን ብናስገባ በፖለቲካው ብቻ ሳይሆን በማዳበሪያውም አርሶ አደሩ የመጠቀም ትራክተር የመግዛት መሬቱን የማልማት ነገሩ እየሰፋ ሲሄድ እንደ ሀገር እናድጋለን። እድገቱ ኢቭን ይሁን፣ እድገቱ ሁሉም ጋ ይሁን፣ ቱሪዝሙ ሁሉም ጋ ይሁን፣ ኢንዱስትሪ ሁሉም ጋ ይሁን ሲባል አንዱ ማሳያ ይሄ ነው። እርሻን እንደ መንግስት ኢንተርቪን ማድረጋችን ብቻ ሳይሆን የአፋርን በረሃ ሰንጥቀን ከአዋሽ ጋር አገናኝተን ማረሳችን ብቻ ሳይሆን ማዳበሪያ ከመንግስት ተሰጥቶት የማያቀን ክልል ማዳበሪያ እንዲያገኝ ማስቻላችን በራሱ በጣም በጣም ትልቅ ድል ነው። ከዚህ ቦታ ሀርቨስት የምናደርገው ስንዴ ሁሉም ኢትዮጵያ ይመገበዋል። ኤክስፖርት ካደረግ ነው የውጭ ምንዛሪ ለሁላችን የሚጠቅም ነገር ነው። አፋር በጣም በጣም ሀብታም ክልል ነው። ለብዙ ነገር መሆን ይችላል። እኛ ኢትዮጵያውያን ከአፋር ወንድሞቻችን ጋር በመተባበር ይህንን ክልል ማልማት ይህንን ክልል ከክልሉ ባሻገር ለሌሎች የሚጠቅም ማድረግ ያስፈልጋል። አፋር እንግዲህ ሲሰራም ብርቱ ነው፣ ሲዋጋም ብርቱ ነው። አሁን እንደምታዩት እርሻውን በጣም ነው የሚያምረው። ይህንን መስክ አድጎ ሀርቨስት አድርገን ለመብላት እንደሚያበቃን ተስፋ አድርጋለሁ። ዛሬ በጋ ስንዴ ኦፊሻሊ ጀምረናል። 3 ሚሊዮን ሄክታር ነው ዘንድሮ የምናርሰው። በጣም ሰፊ ነው፣ ከአምናው በእጥፍ ይበልጣል። ሁላችንም ትንሽ ቆንጠጥ ብለን በዲስፕሊን መስራት ይኖርብናል በየክልሉ ያንን ካሳካን ብቻ ነው ከምግብ ልመና ነፃ የወጣች ኢትዮጵያ የምናረጋግጠው። በአንድ ክረምት ስራ አይረጋገጥም። ክረምት ሰራን ጥሩ ነገር ነው እሱ አርቨስት ይደረግ፣ በጋም እንሰራለን። ልክ በጋም ስንጨርስ ደግሞ ክረምት እንቀጥላለን። ሌማትም እንደዚሁ፣ ግሪን ሌጋሲም እንደዚሁ። ያ ሲደማመር የኢትዮጵያን ብልጽግና ካለምንም ጥርጥር እንጨብጣታለን። አመሰግናለሁ።